መልካም ዛሬ እንደ እግዚአብሔር መልካም ፈቃድ ስለ ወላዲት አምላክ በዓል እንደዚሁ ስለ ወላዲት አምላክ ስሞች ቅዱሳን ደግሞ ወላዲት አምላክ ምን ብሎ አመሰገኗት የሚለውን በጥቂቱ እናያለን ማለት ነው። እንግዲህ ያው ከቅዱስ ያሬድ ስንነሳ ድንግል ህሪት ዘነበር ውስተ ቤተ መቅደስ ይላታል ቅዱስ ያሬድ። በቤተ መቅደስ የነበርች የተመረጥ ድንግል ሆይ ወላዲት አምላክ ሆይ፣ አንድም አንቺ የተመረጥች ነች ብሎ ሲያመሰግናት እናያለን። ዘነበር ውስተ ቤተ መቅደስ ከመ ታቦት ዘግቡር እጽ ይላል። ልክ ከእንጨት እንደ ተሰራ ታቦት ዘይነቅስ ትርጉም በወርቅ ንጡፍ ወርቁ ያ በወርቅ የተለበጠ በወርቅ የተሸፈነ ታቦት ከእንጨት ተሰራ፣ ልክ እንደዛ ታቦት እንደማይነቅስ ታቦት በቤተ መቅደስ የኖርች ቤተ መቅደስ የነበርሽ ወላዲተ አምላክ አንቺ ነሽ ይላል። አንድም ታቦትን ወላዲተ አምላክ ሲመስል ያው ካናዋ የቅድሳት ከፍ የሚለው ጽላት ታቦት ከንዋየ ቅዱሳት ከፍ ያለ ነው። አንድም ደግሞ ታቦት የእግዚአብሔር ቃል ማደሪያ የእግዚአብሔር ማደሪያ ነው እና የእግዚአብሔር የቃሉ መኖሪያ ነው እና ወላዲተ አምላክን ታቦት አላት ማለት ነው። አንድም ቅዱስ ኤፍሬም በወዳሴ ማርያሙ ላይ ምን ይላል? ርትዕት ሃይማኖት ሆሙ ለቅዱሳን አበዊነ ብሎ ያነሳታል። እንደዚሁ ወላዲተ አምላክን ርትዕት ሃይማኖት ሆሙ ለቅዱሳን አበዊነ ብሎ ሲያነሳት ያቺ ርትዕት ሃይማኖት ማናት ማለት ነው ተዋህዶ ማለት ነው። ተዋህዶ የተገለጠባት ምሥጢረ ሥጋዌ የአምላክ ሰው መሆን የቃል ስጋ መሆን በወላዲተ አምላክ በመገለጡ ርትዕት ሃይማኖቶም ለቅዱሳን አባይ ነው። አንድም እግዚአብሔር አምላክን እናመልካለን ብለው ሲያመልኩት የነበረው ሃይማኖት ያቺ የቀናቸው እምነታቸው አንቺ ነሽ ብሎ ቅዱስ ኤፍሬም በውዳሴው ያመሰግናል ማለት ነው አንድም ጽጌ ሃይማኖት ብለው ቅዱሳን ያመሰግናታል። ጽጌ ሃይማኖት ማለት የሃይማኖት አበባ ለሃይማኖቱ የሰው ልጅ እግዚአብሔር አምላክን ስለማምለኩ የሰው ሰው ልጅ እግዚአብሔር አምላክን የሚያመልክበት ወደ እግዚአብሔር የሚገናኝበት የሃይማኖቱ አበባ የሃይማኖቱ መጌጫ አንቺ ነሽ ብሎ ይናገራል። ፈርጉ በወርቅ ንጹሕ ወርቅ ሲል በወርቅ ማጌጧን ታቦታን ሲናገር፣ አንድም የወላዲተ አምላክን ንጽህናዋን ንጽሕተ ንጹሓን ቅድስተ ቅዱሳን መሆኗን ይናገራል ማለት ነው። አንድም ድንግል ህሪ ሲል ደግሞ ከሴቶች ሁሉ ተለይተሽ አንቺ ነዚህ ተነጽዋን ቅድስተ ቅዱሳን መርገመ ስጋ መርገመ ነፍስ የሌለብሽ ነሽ ሲል ያመሰግናል ማለት ነው። እንደዚሁ ቅዱስ ሰሎሞን በማህሌ ማህሊው ላይ በማህሌ ማህሊ አራት ላይ ምን ይላል? መኑ ኢትዛቲን ተቴውዝ ከመጎህ ይላል ይቺ ማናት ብሎ በምሳሌ ይናገራል በምሳሌ ያነሳል ማለት ነው ይቺ ማናት መጎብኘቷ ልክ እንደ ማለዳ ፀሐይ የሆነ መጎብኘቷ ልክ እንደ ንጋት ብርሃን የሆነ ይቺ ማናት በመጎብኘቷ ሰማያትና ምድር የሚደሰቱ ማናት ብሎ በላይ አምላክን ያመሰግናል ማለት ነው ሰናይት ከመወር ወብሬት ከመፀሐይ ይላል እንደ ፀሐይ ሞቃ እንደ ጨረቃ ደምቃ የምትታይ ማናት ሲል በላይ አምላክን ያመሰግናል ማለት ነው አኑገ በምስጢር መንገዷን መንገዷም በምስጢር ይሆነ ይላል ጉዞዋ ሁሉ በምስጢር ይሆነ። አንድም ወላዲተ አምላክ አምላክን ስትወልድ በምስጢር መድኃኔ ዓለም አምላክ ከስጋዋ ስጋ ከነፍሷ ነፍሷ ተዋሕዶ ፍጹም አምላክ ፍጹም ሰው መሆኑን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን ሲገልጽ ነው። አንድም የተዋሕዶ ምስጢር አንድም ርትዕት ሃይማኖቱም ለቅዱሳን አባዊነ ተብላ ይጠራባት የተዋሕዶ ምስጢር የተፈጸመባት በመሆኗ ቅዱስ ሰለሞን ምን ይላል ማለት ነው ወረታትያ በምስጢር ይላል ይህም አካሄዷ በምስጢር የሆነ አንድም የእግዚአብሔር ምስጢር የእግዚአብሔር ሃይማኖት ምስጢር የእግዚአብሔር አምላክ ምስጢሩን የገለጠባት ናት ይላል ማለት ነው። አኑገ ክብር ወጽበው ያው ጽቦ ወደ ኬንያ ይላል። ጥበበኛ ሰው ያልሰራው ጥበበኛ ያልሰራው ማጌጫ አንድም የክብር ጉትቻ ያላት ብሎ ይናገራል። አንድም ጥበበኛ ያልሰራው ሲል በእግዚአብሔር አምላክ የተሰራ በእግዚአብሔር አምላክ የተሰጠ መጎናጸፊያ ክብር መጎናጸፊያ እንዳላት ሲናገር ምስጢሩ ግን ንጻ ልቡና ነው። ድንግል በህሊናዋ ድንግል በስጋ ይላል። በህሊናዋም ድንግልናት በስጋዋም ድንግልናት ሲል ይህንን ማጌጫ ይናገራል ማለት ነው። አሁን ወደ ክብር ወጥ ወደ ያውጸ ወደ ኬንያ ሲል ያው እግዚአብሔር አምላክ እምቅድማ ዓለም ያሰባት እምቅድማ ዓለም እምቅድማ ዓለም ንጽሕተ ንጹሓን ቅድስተ ቅዱሳን አድርጎ እንዳሰባት ከዛም ከልደቷ ጀምሮ ሙሉ ዘመኗን የተነጽዋን ቅድስተ ቅዱሳን ድንግል ህሪት ሆና መኖሯን ይናገራል ማለት ነው። እንግዲህ እግዚአብሔር አምላክ በቅዱሳኑ በምሳሌ እያደረገ ስለ ወላዲተ አምላክ በሃይማኖት መስለው ቅዱስ ኤፍሬም ርትዕት ሃይማኖቶም ለቅዱሳን አበይነ ብሎ እንደዚሁ ሁሉ እንደ ጸሐይ ሞቃ እንደ ጨረቃ ደምቃ የምትታይ ማናት? ብሎ ቅዱስ ሰለሞን ደግሞ በጥያቄ እያደረገ ስለ ወላዲተ አምላክ ያመሰግናል፣ እንደዚሁ ይጠይቃል ማለት ነው። እዚህ ላይ ስንመለከት በቅዱስ ማቴዎስ ብስራት ምዕራፍ 13 ከቁጥር 11 ላይ ከቁጥር 10 ጀምሮ አነበዋለሁ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ተነግራቸዋል ይሉታል። መዳን ለምን እርሱም መልሶ እንዲህ አላቸው። ለእናንተ መንግሥተ ሰማያትን የመንግሥተ ሰማያትን ምሥጢር ማወቅ ተሰጥቷቸዋልና ለነርሱ ግን አልሰጣቸውም ይላል። ላላው ይሰጠዋልና ይበዛለታልም። ከሌለው ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ስለማያዩ፣ የሰሙም ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራቸዋለሁ ይላል። ምን አለ? መጀመሪያው ላይ ለእናንተ የመንግሥተ ሰማያትን ምሥጢር ማወቅ ተሰጥቷቸዋል ይላል። አንድም ያው ከእግዚአብሔር አምላክ ሲሰጥ እግዚአብሔር አምላክ እግዚአብሔር አምላክ ያደረበት እግዚአብሔር አምላክ የፈቀደለት የመራው ቅልብ የሰጠው እንደዚሁ ልቡን ለእግዚአብሔር የሰጠ ምንድነው? የሃይማኖትን ምሥጢር ይረዳል፣ የወላዲተ አምላክን ክብር ይረዳል ማለት ነው። አንድም ያው ለእናንተ የመንግሥተ ሰማያትን ምሥጢር ማወቅ ተሰጥቷቸዋል ሲል ቅዱስ ሰሎሞን በምሳሌ ቢናገራት፣ ቅዱስ ኤፍሬም በምሳሌ ቢናገራት ወላዲተ አምላክ እንደሆነች፣ የወላዲተ አምላክ ክብር እንደሆነ ምእመናን የተዋደ ልጆች ርት የተዋደ ልጆች ማወቃቸውን ማየት ይቻላል። እንደዚሁ ሁሉ እያዩ ስለማያዩ ይላል የወላዲት አምላክ ክብር እየተነገረ በመጽሐፍት ተቀምጦ ቅዱሳን እየተናገሩ እየመሰከሩ መድኃኔዓለም አምላክ ቃል ኪዳኑን ሰጥቷት በመጽሐፍት እያለ ግን እያዩ እንደማያዩ የሚሆኑ አሉ ማለት ነው። እያዩ ስለማያዩ ለነሱ ምን አለ በምሳሌ እነግራቸዋለሁ ብለ መድኃኔዓለም አምላክ የተናገረበት አንቀጽ እንግዲህ እስከዚህ ትውልድ ድረስ የሚሰራ መሆኑን እዚህ ላይ እንመለከታለን። አንድም በወላዲት አምላክ ያው የመንግሥተ ሰማያትን ምሥጢር ማወቅ ይፈጣል ምክንያቱም ለአባ ጊዮርጊስ ዘጋስጫል እና ቅዱስ ያሬድ ወላዲተ አምላክ በተአምሯ ላይ እንደሚመሰከረው አማልዳ ክብርን ያሰጠች እንደዚሁ ጸጋን ያሰጠች የምስጢር መገለጥ ያሰጠች ወላዲተ አምላክ እንደሆነች ተቀምጧልና አንድም ያው ልባቸውን ክፍት ቢያደርጉ ቅን ቢያደርጉ ወላዲተ አምላክ ራሷ ክብሯን፣ የልጇን ክብር የርትት ተዋህዶ ሃይማኖት የተዋህዶን ምስጢር የተዋህዶን ክብር ትገልጽላቸዋለች ማለት ነው። ስለዚህ ያው ቅዱሳኑን ቅዱስ ሰሎሞን እነ ቅዱስ ኤፍሬም እና አባ ጊዮርጊስ ዘጋስጫ ያው አመስግናዋት ምስጋናውን ፍጻሜ ሊያገኙ ያልቻሉት ወላዲተ አምላክ ያው ክብሯ ከፍ ያለ መሆኑን ተገንዝበን ያን ተረድተን ያው እኛም በአቅማችን ልናመሰግናት ልናከብራት ክብሯ ልንናገር ልንመሰክር ይገባናል። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለ ወላዲት ድንግል ወለመስቀሉ ክቡር ይምሃረነ ወይሣሃለነ በርተ ተዋደው ኃይማኖት ያጽናነ።